እህትህን እስከምናገኛት ድረስ ነበር። ዛሬ ግን መጨረሻ ቀን ነው። ምንድን ነው ያልከው? ጉጅ ል ተረጋጋ፣ ተረጋጋ። ትዕግስትን አግኝተናታል። ማን ትዕግስት? ትዕግስት፣ ትዕግስት በሕይወት አለች፣ ተገኝታለች።

ምንም እኮ እያመንኩ አይደለም። እውነት እየሰራን ያለው ስራ ምንም ውቅ ሐሰተኛ ዜና አንዘግብም፣ ሐሰተኛ ዜና እናቀር። ስለዚህ ትዕግስትን አግኝተናታል፣ አምጥተንም ከእኔ ጋር ያስተውራ ነበር። አሁን ምግብ እንድትቀማምስ እና ትንሽ እንድትረጋጋ ነው። ነገር ግን ያለች የት ያለች ያለችልበትን ስለ ቤተሰቦቿ ምን የምታውቀው ነገር የለም። ቤተሰቦቿ በህይወት መኖራቸው ነው የማታውቅም። ይን እህት ሁለት ወንድምና አንድ እህት እንዳላት ታውቃለች። ነገር ግን በህይወት እንደሌለ የምታውቀው ምን አድርገዋታል፣ ምንድን የሆነችው፣ እራሷንም በአግባቡ አታውቅም። በልጅነቷ ለማደጎ ተሰጥታ እንደወጣች ነው የምታውቀው እሷ። ምክንያቱም አእምሯን ቀየርየር አድርገው ብርዝርዝ አድርገዋታል። መኮንንም ባሏ እንደሆነ አይደል የምታውቀው። መኮንንም ደላላ እንደሆነና ወደ ኢትዮጵያ እንድትመለስ ያደረጋት እሱ እንደሆነ ነው የምታውቀው። ስለዚህ ይሄ ነገርም አልገባኝም፣ ከመጀመሩ እንደዚህ ሆኖ። ስለዚህ ተረጋግተህ ስታያት እንዳታወዛግባት፣ እንዳታስደነግጣት። ይሄን ነገር የምነግርህ ቀድሜ አውቄ ነው። ምክንያቱም አንተ ነገሮችን ፈጥነህ ሁሉን ነገር ለመንገር ከሞከርክ ትደነግጣለች፣ ትደነባበራለች። በጣም ደግሞ ጭንቀትም ስለሆነች በጣም ስለሚያማተም ራሷን የማይሆን ነገር ልታደርግ ትችላለች። ጥላንም ልትሄድ ትችላለች ከባህርለ። ስለዚህ እባክህን በተረጋጋ መንፈስ እና ሌላው የምነግርህ ነገር ደግሞ ያው እንደነገርኩ ማለት ስለ እሷ ብዙ ነገር ስናጣራ ነበር። ትዕግስት በአሁን ሰዓት የልጅ እናትም ጭምር ነች። አንድ አመት ከስድስት ወር ይሆን ወንድ ልጅ አላት። ይሄን ነገር ሙሉ በሙሉ እርግጠኛ እስከመሆን ድረስ ነበር ያልነገርኩ። እንግዲህ ይሄ ነገር ትንሽ ከበድ ይላል፣ የልጅ እናት መሆኗ በዚህ ሁኔታ ውስጥ ሆና ትንሽ ከበድ ይላል። በጥቅም በጥቅም ነገር በጣም በጣም በጣም ግራ እያገባኝ አዎ ይኸውልህ ከመኩንና አይደለም ልጁን መኮንን እዚህ አንድ ጠባቂ ከነበረ ሰው ጋር በገንዘብ እንዲያገባት አድርጎ። መኮንን የተባለ ቆሻሻ ሰው ባህል የማያውቀው ነገር የለም ምን ያክል ሰይጣን ነው። ከፊት ያመጣብኝ ይሆን ይሄ? ሲጀምር ኢትዮጵያዊነት፣ ሃይማኖት፣ ስርዓት፣ ባህል ምና የሚባል ነገር ረስቷል። ገባ ስለዚህ? ያ ከዚህ ልጅ ጋር ነረ መሆን ይሄ ሙሉ በሙሉ አእምሮውን ሸጧል። አእምሮውን ለሴጣን ገብሯል። ይህን ያክል ድረስ ምን ያስቸግረህ? ስለዚህ አሁን እሱ ያለችበት ሁኔታ ምንድን ነው? ትመጣለች። ስትመጣ ታያታለህ። ቁጭ በል፣ እሺ በለኝ። አልትናለድ ይህን ስሜትን ይዘሽ ደግሞ እንድታያ አልፈልግም ከማ ይህን ስሜት ንጅ በጣም ለምን ኛው አንሄድም? ተረጋጋ፣ ችግር ነው እዚሁ ነች አልኩ። አሁን ከኔ ጋ እያወራች ነበር። እናንተ እስከምትመጡ እዚህ ያለች። አዎ እስከምትመጡ ድረስ ያው ከእኔ ሰዎች ከወታ ጠሪር ልትወስድ ምግብ እንድትበላ ስላደረ ይሰማኛል። ምንም ነገር ማስደንበር አይጠበቅብም። እኔም ያጎትሽ ልጅ ነኝ ብዬ ነው የቀረብኳት። ምክንያቱም ሰው ማውራት አትፈልግም። ሰው በጣም ነው የምጠለው። ብዙ ነገር ስለደረሰባት ብዙ ነገር ስለሆነች አእምሮዋን በጣም በራርዘዋት ሙሉ በሙሉ ትዕግስት እንግዲህ የምታወራውን ነገር ማጠቅ ኢቨን ስለነበራት ነገር ስለ ድርጅት ስለ ስራ ምና ምን የምታውቀው ነገር ምንም ነው። ስለዚህ የሆነ ነገር የሚያስደነግጥ ነገር ልካት ለማይሆን ነገር ምን የማይሆን ነገሮች ልገባብ እንችላለን። ስለዚህ እባክህን ተረጋጋ። ያደረጓትን ነገር እንግዲህ ፈጣሪ ነው የሚያውቀው። እንኳንም በህይወቱ ኖረች እንኳንም ኖረች፣ መልካም ዋናው እሱ ነው። አሁን እህትህን ተረባርበን ማዳን ነው ያለብን። ስለዚህ ተደዋውለና እኛም ከሐኪሞቻችን ጋር ሐኪሞቻችንም ማድረግ ያለባቸው ነገር ያደርጋሉ። ከዛ ባሻገር ደግሞ ጸበል መጸበል አለባት። ጸበል ቦታም ትሄድ ትቀመጥ ትጸበል፣ የተወሰነ ጊዜ የሚያስፈልገውን በተቻለ አቅም ከጎናቸሆናቸው አንተም ከጎናቸሆና ከጎና ሆናችሁ እንድታግዟት ጀስት ግን እህትሽ ነኝ ወንድምሽ ነኝ ያላችሁ እያስጨነቃችዋት ሳይሆን በቃ እንደ ወዳጇ ሆናችሁ ነው። እኔ ምንም የሚሆን ብቻ እህቴን ለማዳን ማላደረገው ነገር ልከም ከዛ ቀስ በቀስ ያለውን ነገር እያንዳንዱ ታሪክ ሁሉንም ያሳለፈችውን ህይወት የነበረችውን እዚህ የነበረችበትን በጠቅላላ እነግራት ነው። ምክንያቱም ኢቨን መኮንን እንግሊዝ ሀገር እንዳወቀችው ነው የምትናገረው። እዚህ ፍቅረኛዋ እንደነበረ እንኳን አታውቅም። ወደ እንግሊዝ እሷ እንደወሰደችው አታውቅም እንዳገባቸው አታውቅም ድርጅት ከፍታ እንዳሰራች ብዙ ገንዘብ ትልክለት እንደነበረ ምናምን ምንም የምታውቀው ነገር የለም ስለዚህ ይህንና ነገር በሂደት በትዕግስት በብልሃት ወደ ማንነቷ እንድትመለስ ና ያሳለፈችውን ህይወት በጠቅላላ እንድታስታውስ ማድረግ ያለብን ይሄ የሚሰሩበት የተቋሙ ስራ ነው ይህን እንደዚህ እንድትሆን ያደረጋል እንግዲህ የነሱ ስራ እንግዲህ ይህን እያወቀ ነው ይሄን ሁሉ ነገር ሲሰራ የነበሩ ማድረግ አይቻልም እንግዲህ ያው ፈልጎ ነው የገባበት እሱ የእጁን ያገኛል መጨረሻ ላይ ሁሉም ሰው የእጁን ነው የሚያገኝ። አንድ ከእግዚአብሔር ጋር የሚጋጭ በእግዚአብሔር ፍርድ ያገኛል። ሁለት በምድር ላይ ወንጀል የሚሰራ መጨረሻ ላይ እንግዲህ የዘራውን ፍሬ ያዝዳል። ሁሉም ሰው እኔ በዚህ ልክ ልንዘያነት ሰው ሲጨክን አይቻልም። ለዛውን በእህቱ በስጋው ላይ ለዛውን ባሳደገችው ምንም ማድረግ አይቻልም። እንግዲህ ከዚህ በኋላ ወደ ኋላ የምንመለስበት ሁኔታ የለም። ውድ ቤተሰቦች፣ እስኪ ምንም ማድረግ አይቻልም። የምንችለውን ነገር በጠቅላላ አድርገን ትዕግስትን አረጋግተን ትዕግስትን ከኛ ጋር እንድትሆን ማድረግ ግድ ይለናል። እንግዲህ እናንተ እስከምትመጡ ድረስ የእናንተን ፎቶ እያሳዩዋት ነበር። ለትዕግስት ያው አምና አልተቀበለችም፣ ማለት ትስቃለችን። ቀደም እንደተመለከታቸው ቤተሰብ የለኝም ነው የምትለው፣ ሞተዋል ነው የምትለው። እነዚህ ናቸው ልጆች፣ ወንድሞች ምናምን ብያት ነበረ ግን እሷም ያንን ነገር ፈቃደኛ ሆና ማለት የተነገራትም እንደሞታችሁ ስለሆነ ጭምር እንደዛ ነበር ስትረዳ የነበረውና፣ እስኪ አሁን ትምጣና ከመጣሽ በኋላ ከነሱ ከእናንተ ጋር ተገናኝታ የምታደርገውን ነገር ምናልባት የተወሰነ ትብ ውስጣ ከተመለሰላት የሚለውን ነገር አብረን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድጋሚ የትም እንዳትሄዱ። ዛሬ እንግዲህ አንድ ቦታ ላይ ሁላችሁም ቀጥ ብላችሁ ቆማችሁ ረጅም ሰዓት ወስዳችሁ ከኔ ጋር የምትቆዩ ነው እየጋበዝኳችሁ ያሉት። በድጋሚ አብራችሁ የሆኑ እባካችሁን ሰብስክራይብ አይረሳ። በዚሁ አጋጣሚ ሰብስክራይብ አይረሳ። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ይፈልጋለሁ። እያላችሁ በጣም ሰላም። እግዚአብሔር ከሁላችሁ ጋር ይሁን። በድጋሚ መልካም ቆይታ